ኢየሱስ ሞቶለሃል፣ ላንተ ኃጢአት ዋጋ ከፍሏል፣ ተሰቅሯል። ስለዚህ እመን ትድናለህ። ለየትኛው ኃጢአት ይሄ ብዬ ስጠይቃቸው ከአዳም ለወረስከው ይላል። የመጀመሪያው ጥያቄ እዚህ ላይ ነው። ኃጢአት እንዴት ነው በውርስ የሚተላለፈው? ምን ማለት ነው ውርስ ማለት? አንተ ያልለፋህበት ያልደከምክበት፣ በነፃ ከሌላ አካል የምትቀበለው ንብረት ማለት ነው። አይደለም እንዴ? ሰው የአባቱን ወይም የወላጁን ወይ የዘመዱን ንብረት ወረሰ ማለት እነሱ የለፉበትና ጥረት ያደረጉበትን ኋላ ላይ በሞት ሲለዩት እሱ የሥጋ ዘመድ ስለሆነ የቅርብ ሰው በመሆኑ የተወሰነ ድርሻ ውርስ ይሰጠዋል። ወረሰ የሚባለው አንድ ሰው እራሱ ባልለፋበት ባልጣረበት ነገር ላይ ነው። በሽታም ከሆነ ጄኔቲካል በሆነ መንገድ የአስብ በሽታ ወይ በሌላ ሌላ አይነት በሽታ ህመሙ ካለበት ሰው ወደ ጤነኛው በደም ወይ በሌላ መንገድ ይተላለፋል፣ ወረሰ ይባላል። ሰላም፣ እንዴት ናችሁ? አስቀድሜ ይህንን መልእክት ሀያ ሀያ ጊዜ ኮፕሊንክ እንድታረጉ በጌታ ፍቅር ጠይቃችኋለሁ። እንግዲህ ወንድማችን ኡስታዝ አቡ ሀይደር እንደሰማችሁት ደግሞ በየመሀል እየሰማን አንዳንድ ሪያክት የምናደርግባቸው ንግግሮች ይኖራሉ። ምንድን ነው ብዙ ጊዜ እንደተለመደው ሙስሊም ወገኖቻችን የውርስ ኃጢአት ስለሚባለው አስተምሮ አንድ ያልተረዱት ጉዳይ ያለ ይመስለኛል። ይኸውም የውርስ ኃጢአት የሚባለው ጉዳይ ብዙ ጊዜ ደጋግመን ለማስተማርና ለማስረዳት እንደሞከርነው የውርስ ኃጢአት ስንል ኃጢአት በጄኔቲክ መንገድ እሱ ባለው መንገድ በደም በዲ ኤን ኤ ይተላለፋል ማለታችን ሳይሆን ሰው በአዳምና በሔዋን ምክንያት የወደቀ ማንነትን ይዟል ማለታችን ነው። ይህንንም እየተናገርን ያለነው ስለ ድቀተ ባህሪ ሰው ወድቋል ምንጩ ተበላሽቷል ምንጩ እግዚአብሔርን በድሏል እያልን እንጂ ልክ አንድ በሽታ ከሰው ወደ ሰው ከወላጅ ወደ ልጅ እንደሚተላለፈው አይነት ኃጢአት ይተላለፋል ማለታችን ግን አይደለም ቀጥሎ ስለዚህ ጉዳይ ኡስታዝ አቡሀይደር ሲናገር ምን አለ አታድርግ ተብላህ የተከለከልከውን ነገር ከተዳፈርክ ነው አይደለም ተግባራዊ ኃጢአት የሚባለው ራስህ ሳትፈቅድ ራስህ ሳትፈልግ ተገደህ ወይ በሌላ ኢንተርናል ወይ ኤክስተርናል ኃይል ጫና ደርሶብህ አላህ የማይፈልገው ነገር ላይ ብትጣል ሥራ ኃጢአተኛ ይባላል እ አይባልም የአንተ ምርጫና ፍላጎት አልታከለበትም። በእስልምና አስተምሮ ሰዎች ክፉ የሚሆኑት ወይም ደግሞ የሚጠሙት በራሳቸው ፍቃድ ሳይሆን አስቀድሞ አላህ እንደሚያጠማቸው ይኸውም ገና ሳይወለዱ በጎም ይሁን ክፉ መሥራት ሳይጀምሩ አላህ በእናታቸው ማህፀን ጀምሮ እንደሚያጠማቸው ክፉ ሰሪና በጎ አድራጊ ብሎ እንደሚለያቸው የእስልምና አስተምሮ ይናገራል። በሳይ አልቡሃሪ 6594 ላይ እንደዚህ የሚል ሐዲስ አለ። አብዱላህ እንደተረከው የአላህ መልእክተኛ ታማኝና በእውነተኛ መንፈሳዊ ምሪት እየተመሩ እንዲህ አለ፦ እያንዳንዳችሁ በእናታችሁ ማህፀን ለአርባ ቀን ተሰባሰባችሁ፣ ከዚያም በተመሳሳይ ጊዜ የረጋ ደም ሆናችሁ፣ ከዚያም ቁራጭ ሥጋ ሆናችሁ፣ ከዚያም በኋላ አላህ መላእክያውን ደግሞ መላእኩን ይልክና አራት ነገሮች እንዲጽፍበት ያዘዋል። በደንብ ተከተሉ። ገና የረጋ ደም የሆነው በእናቱ ማኅፀን ያለውን ሕፃን አላህ መላእኩን ልኮ በዚህ በረጋው ደም ላይ ወይም ደግሞ በሕፃኑ ላይ አራት ነገሮችን ይጽፍበታል። እነዚህም የምድርም ሕይወቱን፣ ሁለተኛ የዕድሜ ዘመኑን፣ ሥራውን ይጽፍበታል። ከዛም እድል ፈንታውን ክፉ ጥሩ ዕድሎችን ይጽፍበታል። ከዚህ ሁሉ በኋላ ነፍስ ይነፋበታል። ነቢዩ አሉ፣ በአላህ ምላለው ከእናንተ መካከል አንዱ የጀሃነም ገቢ ስራዎችን ስራ እየሰራ ኖሮ ኖሮ በእርሱና በጀሃነም እሳት መካከል አንድ ክንድ ወይም ስንዝር ሲቀር የተጻፈው ያሸንፈውና የጀሃነም ስራዎችን ሰርቶ ወደ ጀነት ይገባል ሚገርም እንዲሁም አንድ ሰው የጀነት ገቢ ስራዎችን ሥራ እየሰራ ቆይቶ በእርሱና በጀነት መካከል አንድ ክንድ ወይም ስንዝር ሲቀር መልአኩ የጻፈው ያሸንፈውና የጃሃንም ሰዎችን ስራ ሰርቶ ጃሃንም ይገባል። ምን እያልን ነው? በዚህ ሀዲስ ነቢዩ እንደተናገሩት እናቱ ማኅፀን ያለው ህፃን ገና ዕድል ፈንታው ተጽፎበት መልካም ሥራ እንኳን እየሠራ ያ የአላህ ቃል ኪዳን እንዳይሻር አላህ ይህንን ሕፃን ይሄልን ልጅ ክፉ ያሠራውና ወደ ጀሃነም እንዲገባ ያደርገዋል። ሌላው ኃጢአትና መለያየት ለምን በዛ ብለን ቁራን ስጠይቀው እንደዚህ ይለናል። ዐሥራ ስድስተኛው ምዕራፍ ዘጠና ሦስተኛው ቁጥር ላይ ቁራን እንደዚህ ይላል። አላህም በሻኖሮ አንዲት ሕዝብ አደረጋችሁ ነበር ግን የሚሻውን ሰው ያጠመዋል፣ የሚሻውንም ሰው ያቀናል። ትሰሩ ከነበራችሁት ሁሉ በእርግጥ ትጠየቃላችሁ። አንድ ሰው ክፉ ሆኖ፣ አንድ ሰው ጠማማ ሆኖ ካገኛችሁት አላህ ስለፈለገ እንዲጠም ስለፈለገ አጥሞት ነው ማለት ነው። ስለዚህ ነፃ ፈቃድ የሚባለው ጉዳይ አሁንም ፉርሽ ይሆናል። ሌላው ቁራን በስድስተኛው ምዕራፍ በመቶ ሀያ አምስተኛው ቁጥር ላይ እንደዚህ ይላል አላህም ሊመራ የሚሻውን ሰው ደረቱን ወይም ደግሞ ልቡን ለኢስላም ይከፍትለታል። ሊያጠምም የሚሻውን ደረቱን ጠባብ ቸጋራ፣ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። እንደዚሁም አላህ በእነዚያ የሚያምኑት ላይ እርኩሰትን ያደርጋል። አንድ ሰው ለምን ሙስሊም አልሆነም? እስልምና በእናንተ አባባል እውነት ነው ብለን ብናስብ እንኳን ዜዶ እስልምናን ያልተቀበለው አላህ እንዳይቀበል አድርጎት ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ሰው አድርጎት ነው ማለት ነው። ስለዚህ አንድ ሰው እስልምናን እንዳይቀበል ያደረገው እውቀቱና ፍቃዱ ብቻ ሳይሆን አላህ ልቡን ስለዘጋበትና ጠማማ ስላደረገው ነው ማለት ነው። አሁንም ነፃ ፍቃድ እዚጋ ፉርሽ ይሆናል። ሌላው ኡስታዝ አቡ ሃይደር የሚነልን ደግሞ እንስመው አዳምና ሔዋን ኃጢአትን ለእኛ ሲያወርሱን የዛኔ በወቅቱ እነሱ ለሰሩት ኃጢአት ነበርን እንደኛ እውቅና ሰጠናል ከሰሩት ኃጢአት ጋር ተባብረናል ያገዝነው ነገር አለ የለም ባላየነው ነው ባልሰማ ነው ባልተሳተፍንበት በዘመኑም ባልነበርንበት ሁለቱ ወላጆቻችን ላጠፉት ጥፋት እናንተም ዘሮቻቸው ስለሆናችሁ የኃጢአት ተካፋይ ናችሁ ማን በሰራው ወላጆች በሰሩት ልጆች የልጅ ልጆች እስከ ቅያም ቀን ድረስ የሚመጡት የኃጢአቱ ተካፋይ ሆናቸዋል ምን አይነት ፍርድ ነው ምን እያለን ነው ኡስታዝ? አባታችንና እናታችን አደምና ሐዋ በሰሩት ኃጢአት በበደሉት በደል እኔ ምን አገባኝ? እኔ ልጠየቅበት የምችለው ጉዳይ ምንድን ነው የሚል ሙግት ያቀርባል። አሁንም ኡስታዝ አቡሀይደር እንደ ሌሎች ሙስሊም አቃቢያን የራሱ ትምህርት አያቀውም ወይም ደግሞ አያቁም ብሎ ሸፋፍኖ ለማለፍ ፈልጎ ይመስለኛል። ነገር ግን ሃዲ ስለዚህ ጉዳይ ምን ይለናል ሰዎች ከገነት የወጡበት ምክንያት ሲናገር ሐዲሱ እንደዚህ ይላል። ሐዲሱ የሚገኘው በሳይ አልቡሃሪ ቮሉም 8 ቡክ 77 ሐዲስ 611 ላይ ይገኛል። እንደዚህ ይላል። አቡ ሄረራ እንደተረከው ነቢዩ እንዲህ አሉ። አደምና ሙሳ እርስ በርሳቸው ተከራከሩ። ሙሳ እንዲህ አለ፣ አባታችን አደም ሆይ በአንተ ጥፋት ነው ከጀነት ወጥተን የተሰደድነው። አደምም እንዲህ ሲል መለሰለት ሙሳ ሆይ፣ ፈጣሪ አንተን ለማናገር መረጠ፣ ቃል በቃል ማነጋገረ ቶራንም በራሱ እጆች ጻፈል። ታዲያ ከመፈጠሬ ከአርባ ዓመት በፊት ፈጣሪ ወይም ደግሞ አላህ በእኔ ላይ በጥፋት በጻፈብኝ ነገር ስለምን ተጠያቂ ታደርገኛለ? ሙሳ ምን አለው? አደምን ከገነት ያስባረርከን አንተነህ ብሎ አደምን ይወቅሰዋል። ከዚያ አደም ምላሽ ደግሞ እኔ ከመፈጠሪ ከአርባ ዓመት በፊት አላህ አስቀድሞ ስለወሰነብኝ ለዛ ነው ከገነት እንደወጣ የሆነው። ኦኬ፣ አደም የተናገረው ውሸት ቢሆንስ? ቀጥሎ እንደዚህ ይላል፦ ስለዚህም አደም ጥፋቱን አስተባበለ፣ አደም ጥፋቱን አስተባበለ እያሉ ነብዩ ይህንን ቃል ሶስት ጊዜ ተናገሩት። አደም እንደተናገረው የጻፈበት አላህም ከሆነ ሙስሊሞች ከራሳቸው አስተምሮ ጋር ይጋጫሉ። በአደምም ጥፋት ከሆነ ሙስሊሞች ከራሳቸው አስተምሮ ጋር ይጋጫሉ። አደም በራሱ ጥፋት ሙሳ እንዲወጣ ካደረገው ወይም ደግሞ አላህ በጻፈበት ጉዳይ ከሆነ አሁንም የእስልምና የነፃ ፈቃድ አስተምሮ ፉርሽ ይሆናል። ሌላው ቡሃሪ በዘገበው ሀዲስ ላይ 330 ላይ አቡ ሄረራ እንደተረከው እንደዚህ ይላል ነቢዩ እንዲህ አሉ እስራኤላውያን ባይፈጠሩ ኖሮ ስጋ አይበሰብስም ወይም ደግሞ አይበላሽም ነበር። ሐዋም ባትፈጠር ኖሮ ሴቶች ባሎቻቸውን አይክዱም ነበራል። እኛ አቡ ሃይደር ባነሳው ሎጂክ መሰረት አዳም የሰራው በደል እኛ ጋር ምንም ኢፌክት ከሌለው፣ እኛ ምንም የማያገባን ከሆነ በዚህ በሙስሊሞች ትምህርት በዚህ ሀዲስ መሰረት ሁለት ጥያቄዎችን እንጠይቃለን። የስጋ መበላሸትና መበስበስ ከእስራኤላውያን መፈጠር ጋር ምን አገናኘው? ሁለተኛው የሐዋ መፈጠርና ሴቶች ባሎቻቸውን መክዳት ምን አገናኛቸው? ይሄ እስልምና ሊመልሰው የሚገባ ግን ሊመልሰው የማይችል ጥያቄ ነው። በተጨማሪም አልጠበሪ የተሰኘ ጥንታዊ የእስልምና ታሪክ ጸሐፊ እንደዚህ ብሏል። ሴቶች የወር አበባ የሚፈሳቸውና በአስተሳሰብ ደካማ የሆኑት በሔዋን ምክንያት እንደሆነ እስክሪኑ ላይ እንደምትመለከቱት ጽፏል። ሌላው ሰዎች ለምን ይሰታሉ፣ ለምንስ ከሃዲ ይሆናሉ ስንል፣ አሁንም ሐዲስ እንደዚህ ይለናል። አደም ስለካደ ካደ ዘሮቹም ሁሉ ካዱ፣ አደም ዝንጉ በመሆኑ የተከለከለውን ዛፍ ስለበላ ዘሮቹም ዝንጉ ሆኑ፣ አደም ስለተሳሳተ ዘሮቹም ሁሉ ስህተት ፈጸሙ ይላል እስልምና። ይህንን ሐዲስ ሶስት ጥያቄ ብናነሳለት የአደም ዘር ለምን ካደ ስንለው ይህ ሐዲስ አደም ስለካደ ይለናል። የአደም ዘሮች ለምን ዝንጉ ሆኑ ስንል አደም ዝንጉ ስለሆነ ይለናል። ሌላው የአደም ዘሮች ስህተት የሚፈጽሙት ለምንድን ነው ብለን ይሄኛው አተርሚዲ ሐዲስ ቁጥር 37 ላይ ያለውን ክፍል ብንጠይቀው አደም ስህተት ስለፈጸመ ነው ይለናል። ስለዚህ የአቡ ሃይደርና የመሰሎቹ ይሄኛው ሎጂክ ፉርሽ ሆነ ማለት ነው። ስለዚህ እዚህ ጋር ይቀበራል ማለት ነው። የእስልምና የነፃ ፈቃድ አስተምሮ ምን ይለናል? አደም ስለሳተ ሳተ፣ ዘሮቹ ሳቱ። ስለዚህ አንድ ሰው ይህንን የነጻ ፈቃድ ሲያስተምር እኔ የአደም ዘር አይደለሁም ብሎ መቀበል አለበት ማለት ነው። ለውርስ ኀጢአት በተመለከተ ወጥነት ያለው እርስ በርሱ የማይጋጭ ሮሜ አምስት ላይ እንደሚናገረው በአንዱ መተላለፍ ምክንያት ሞት ወደ ሰው ሁሉ እንደደረሰና በአንዱ አለመተላለፍ ያውም በኢየሱስ ክርስቶስ ምክንያት ጽድቅና የዘላለም ህይወት ለሚከተሉት ሁሉ እንደበዛላቸው መጽሐፍ ቅዱስ ይነገራል። አዎ ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል። ነገር ግን በክርስቶስ ኢየሱስ ቤዛነት በኩል እንዲያው በጸጋው እንደሚጸድቁ መጽሐፍ ቅዱሳችን ይነግረናል። ሰው ሁሉ በአዳም ምክንያት እንደወደቀ መርዶን የነገረን መጽሐፍ ቅዱስ ሰው ሁሉ በክርስቶስ ኢየሱስ ምክንያት ጽድቅንና የዘላለምን ህይወት እንደሚያገኝ ይናገራል። የእስልምና አስተምህሮ ግን እርስ በርሱ የሚጋጭና በአንዱ ምክንያት አንዱ የሚበድል ባላህ ምክንያት ደግሞ ብዙዎችን እንዳጠመማቸው ደግሞ ከማፀን ጀምሮ እድል ፈንታቸውን የወደፊት ህይወታቸውን ጽፎባቸው ያ የተጻፈው በምድር ህይወታቸው ሲገለጥና የዘላለም ህይወታቸውን ሲያበላሽ ተመልክተናል። በዚህ ጉዳይ በተጨማሪ እመለስበታለሁ። ለዛሬ ይህንን ቪዲዮ ኮፕሊንግ ሼር ዱዌት እያደረጋችሁ ክርስቲያኖች ለሙስሊም ወገኖች እንድታደርሱልን በጌታ ፍቅር እጠይቃቸዋለሁ። ሁሌም እንደምለው ኢየሱስ ሙስሊሞችን ይወዳል። እኔ ሙስሊሞችን እወዳለሁ። ጸጋና ሰላም ይብዛላችሁ።